እንግዲህ በዛሬው ፕሮግራማችን የምንነጋገረው በርካቶች መኪናን ለመግዛት እቅድ ሐሳብ ፕሮግራም ይኖራቸውና ነገር ግን መልሶ ያሰቡትን የመግዛት እቅድ ባላቸው ሐሳብ ባላቸው የሐሳብ ውስንነት መኪናውን መልሰው ላይገዙ የሚችሉበት ጉዳይ ይኖራል። ከነዚህ መካከል አንዱ ከጄ አይወጣልኝም ቶሎ አይሸጥልኝም ካሽ ብፈልግ በፍጥነት እሸጠዋለሁ ወይ በሚል ሐሳብ መኪናውን የማይገዙበትና መኪናውን የሚተዉበት ሁኔታ መልሶ መኪና በማጣት የሚቸገሩበት ሁኔታ አለና መኪና ከእጄ አያወጣልኝም የሚለውን ሐሳብ ዛሬ ከበርካታ ሁኔታዎች አንጻር የምንመለከተው ይሆናል። ሰላም ጤና ይስጥልኝ፣ እንደምናላችሁ ሞገስ ሞተርስ ነኝ። እንግዲህ በዚህ ሐሳብ ዙሪያ ላይ አስተያየቶችን ላቀርብላችሁ እወዳለሁኝ። ስለዚህ ከእጄ አያወጣም መልሶ አይፈቅድልኝ ይቆይብኛል፣ ካሽ ብፈልግ ቶሎ ላልቀየረው እችላለሁ በሚል ስጋት መኪኖችን ከመግዛት የሚቆጠቡበት ሁኔታዎች በደንበኞች ብዙ ጊዜ ይስተዋላል። ይሄ ነገር ጽንሰ ሀሳቡ ምንድነው? ለምንድን ነው እንደዛ አይነት ውሳኔዎች ላይ የሚወስዳቸው ብለን ስንል ብዙ ጊዜ በገዢው ዘንድ ያለው አስተሳሰብና ያለው አመለካከት ድጋሚ መቃኘትና በደንብ መጤን አለበት። አንድም ፕሮዳክት መልሶ ለመሸጥ ብዙ ጊዜ ምክንያት ከሚሆኑ ሁኔታዎች ውስጥ በተለይ አንዳንድ ፕሮዳክቶች በርከት ብለው ገብተው በአገር ውስጥ ምናልባት በማስታወቂያ ሊሆን ይችላል። ምናልባትም ደግሞ በመኪኖቹ የተሻለ ጥራት ሊሆን ይችላል። ምናልባት ደግሞ መኪኖቹ ለስራ ምቹ ለእንቅስቃሴ ጥሩ እድል የሚፈጥሩ የስፔር ፓርት አቅርቦታቸው፣ የጥገና ሁኔታቸው ጥሩ የሚሆንበት ሁኔታ ይኖራል። አንዳንድ ፕሮዳክቶች ግን ሲገቡ ወደ ሀገራችን ሲገቡ ከነባሮቹ በዋጋ ቀንሰው፣ ነገር ግን በጥንካሬ የማይተናነሱ በሪላያቢሊቲ ወይም ደግሞ በተአማኒነት ጥሩነት ያላቸው ሆነው አዲስ ሆነው ወደ ገበያው ለመስረጽ ትግል እያደረጉ ለመግባት ሙከራ እያደረጉ ያሉ ፕሮዳክቶች ስንገዛቸው ቅናሽ ናቸው። ስለዚህ ቀንሰን የገዛነው ነገር ከነባሮቹ መልሶ ለመሸጥ በከካሽ አንጻር ሲታይ ፍጥነት ላይ ይኖራቸው ይችላል። ለምን ስንገዛ ተጠቅመናላ ያገኘነው ገንዘብ አለ። በዛ ገንዘብ ስራ ሰርተን ሊሆን ይችላል፣ ሌሎች አማራጮችን ተጠቅመን ሊሆን ይችላል። ስለዚህ መልሶ አይወጣልኝም፣ ከእጅ አይወጣልኝም፣ አይሸጥልኝም በሚለው ሁኔታ ላይ እንደ ማስታረቂያ ሀሳብ ልናነሳቸው ከምናነሳቸው ሁኔታዎች ውስጥ አንዱ ዋጋን ማስተካከል ምንጊዜም በሰከንድ ሃንድ ባገለገለ በተለይ በሀገራችን በኢትዮጵያ ይሸጣል። ነገር ግን ሻጩ መሸጥ ሳይሆን የሚፈልገው አትርፎ መሸጥ ነው የሚፈልገው። ይሄ ትርፍ ደግሞ ቢያንስ አንጻራዊ ቢሆን እንኳን የተሻለ ይሆናል። አንዳንድ ጊዜ ትርፉ ተጋኖ መሸጥም ፈልጎ ቶሎ ካሽም ፈልጎ የማይታረቅበት ሁኔታ ይኖራል። ለምን? ከተጠቃሚው ተጠቃሚው በእነዛኞቹ ፕሮዳክቶች ላይ ያለው ኢሜጅ ወይም የፕሮዳክቱ ኢሜጅ ወይም ደግሞ ተቀባይነት በደንበኞቹ በኩል አነስተኛ ሊሆን ይችላል። ለምን? ከመጣበት ጊዜ በሀገራችን ከቆየው ቆይታ አንጻር ለምሳሌ የቶዮታ ፕሮዳክቶች፣ ቶዮታ ሀይሉክስ፣ ቶዮታ ሚኒባስ፣ ቶዮታ ሀይሲ፣ በርካታ የቶዮታ ፕሮዳክቶች ብዙ ሆነው ገብተው፣ ጥገናቸው ተለምዶ፣ ስፔር ፓርታቸው ጥሩ አቅርቦት ኖሮት በቀላሉ ችግሮቻቸው የሚፈቱበት ሁኔታ ባለው ውስጥ ፔጆ ኦፋይፍን ለምሳሌ ፔጆ ፋይፎፎርን ወይም ደግሞ ሲት ዋይንን ወይም ደግሞ ሌሎች ቀደም ያሉ ፕሮዳክቶችን ግን ብዙ ሰርጸው ያልገቡትን በቀላሉ ልክ በእንደነዛ አይነት ዲማንድ ላናወጣቸው ላንሸጣቸው እንችላለን። ምክንያቱም ስንገዛቸው ዋጋቸው ቀነስ ያለ ስለሆነ፣ ስለዚህ ማስተካከያ ሀሳቡ ምንድን ነው መሆን ያለበት? ፕራይስን ማስተካከል ሌላኛው። ስለዚህ ማስተካከያው ሀሳብ ምንድን ነው መሆን ያለበት? ደንበኞች እውቅናቸው አነስተኛ የሆኑ ፕሮዳክቶችን ገዝተዋል ማለት ፈጽሞ አይሸጡም፣ ተመልሰው ወደ ካሽ አይቀየሩም የሚል ድምዳሜ ላይ አያደርስም። ይህንን ለማስቀረት አንደኛ ዋጋችንን ማስተካከል ፣ እንግዲህ እንደሚታወቀው ኢትዮጵያ ውስጥ እንደሚኖር ሰው መኪና እጅግ በጣም ወሳኝና አስፈላጊ፣ ብዙዎች ደግሞ የመኪና አቅም ላይ ያልደረሱበት ሁኔታ ባለበት አገር ላይ እነዚህን መኪኖች እነሱ የያዟቸውን መኪኖች ዋጋቸውን፣ የተገለገሉበትን ጊዜ፣ የሳልቬጅ ቫሊውን፣ ሼልፍ ላይፉን የተገለገለበትን ጊዜ ተቀናሽ አድርገው ለገበያ ቢያወጡ መኪኖቹ ይሸጣሉ። ምክንያቱም በሰከንድ አንድ የሚፈልጓቸው ስራ ሰርተው ራሳቸውን ሊቀይሩ የሚችሉ ወጣቶች ወይም ደግሞ ተጠቃሚዎች እነዚህ መኪኖች የሚገዙበት እድል አለ። ነገር ግን እንደ ሁለተኛ ደግሞ ማሻሻያ ማስተካከያ የምንሸጥበትም ሁኔታ አንዱ ለመሸጥ የምናወጣው ዋጋ ነው። ሁለተኛው ደግሞ መኪናውን ለመሸጥ የምንጠቀምባቸው መንገዶች፣ የምንሄድባቸው መንገዶች፣ ሁኔታዎች፣ ዘዴዎቻችን ደግሞ ራሳቸውን የቻሉ ሳንካ ናቸው። አንዳንድ ጊዜ መኪናውን ግቢ ውስጥ አቁመን ዛፍ ስር አድርገነው፣ ጥላ ስር አድርገነው ግቢ ውስጥ ቆሞ ሰዎች እየሄዱ እንዲያዩት በር ተንኳክቶ ተከፍቶ ውሻ ጮሆ አይነት ነገር ከሚሆን መኪናው ታጥቦ ተወልውሎ ጥሩ እይታ ሊያገኝ የሚችልበት የመኪና መሸጫ ቦታ ላይ ቢደረግ ወይም ደግሞ የድህረ ገጾች ላይ የሶሻል ኔትወርክ አግኝቶ እዛ ላይ እንዲመለከቱት ኢንቫይት ተደርጎ ሽያጭ እንደሚፈጸምበት ቢነገር መኪናውን በቀላሉ ማውጣት እና ከጅ ይሄ አይወጣልኝም የሚለውን ችግር የሚቀረፍበት ሁኔታ በደንብ ይኖራል ማለት ነው። አሁን አሁን ደግሞ ልክ ይሄው ይሄው ችግር ወይም ደግሞ ይሄው እሳቤ ከጄ ቶሎ አይወጣልኝም፣ በካሽ ቶሎ ልቀይረው አልችልም የሚለው ሐሳብ አሁን ባሉ ፕሮዳክቶችም ላይ ደንበኞች ሐሳቡን እያነሱ ናቸው። አሁን የኤሌክትሪክ መኪኖች፣ የሃይብሪድ መኪኖች በበርካታ ወደ ሀገራችን እየገቡ ናቸው በተለያየ ብራንድ በተለያየ ስያሜ ገበያው ላይ እየመጡ ናቸው ያሉት እና ከጄቶሎ አይወጣልኝም የሚለውንም ሐሳብ ኤሌክትሪክ መኪኖቹም ላይ በድጋሚ የማሰብ ነገር አለ። እንግዲህ ከኤሌክትሪክ መኪና ጋር ደግሞ ተያይዞ በዋናነት ካገለገለ በኋላ ያለበት የባትሪ ሄልዝ ስቴት ወይም ደግሞ ስቴት ኦፍ ሄልዙ ባትሪው ያለበት የደህንነት ደረጃ እንጂ በፍጹም የብራንዱ ሁኔታ መኪናውን ቶሎ የመሸጥ ሁኔታውን ላያመቻች ወይም ደግሞ ላያፈጥነው ይችላል። ምክንያቱም ብራንዱ ምንም ለእኔ በተጨማሪ አገልግሎት የሚሰጠኝ ነገር የለም። ብራንዱ ይዞልኝ የሚመጣው ቫሊዩ፣ ብራንዱ ይዞልኝ የሚመጣው ተጨማሪ ዋጋ የለም። ምክንያቱም መኪናው የሚወሰነው አለው አስተዋጽኦ ይኖረዋል። በራሱ በኩል ግን እንደ ዋና ጉዳይ ልክ ጋስ ፓወርዶቹ ላይ የነዳጅ መኪኖቹ ላይ እንደነበረው የቶዮታ ምርት ቶሎ ከጅ ይወጣል እንዳልኩት ሁሉ የቢዩአይዲ ምርት ቶሎ ከጅ ይወጣል የሚል እሳቤ ማሰብ ስተት ነው። ለምን ባትሪ ሀልዙ ያለበት የባትሪው ደህንነት፣ የመኪናው አጠቃላይ አቋም በቀጣይ ለምን ያህል ወራቶች፣ ለምን ያህል አመታቶች ሊያገለግለኝ ይችላል የሚለው እንጂ መሰረታዊ ጉዳዩ ብራንዱ ብቻውን ልክ እንደ ከዚህ ቀድሞ ሰኪዩር አያደርገኝም። ስለዚህ የቢዩአይዲ ፕሮዳክቶች የቻንጋይን እንዲሁም ደግሞ የቢዚ ፎሬክስ፣ የቮልስዋገን፣ የመርሴዲስ የተለያዩ ብራንዶች በኤሌክትሪክ በሃይብሪድ እየገቡ ናቸው። በተወሰነ መልኩ ሃይብሪዱ የኤሌክትሪኩን የሚያክል ተመሳሳይ ሀሳብ ላይኖረው ይችላል። ምክንያቱም ሃይብሪዱ ላይ ኢንጂን ስላለ በነዳጅ የመገልገል ነገር ስላለ ትንሽ ብራንዱ ሰኪሪ ያደርገዋል። ብራንዱ ቶሎ ከጅ የመውጣትን ነገር ሊያፈጠን ይችላል። እንደ ኤሌክትሪክ መኪናው አይደለም። አሁንም ግን ኢንጂን ሲደመር ባትሪ የሃይብሪድ መኪኖች ላይ ኢንጂኑ በተጨማሪም የባትሪ ሁኔታ አለ። ስለዚህ መልሶ ከእጅ የመውጣትን ነገር ስናስብ በተለይ በሃይብሪድም ወይም ደግሞ በኤሌክትሪክ መኪና ላይ ስቴት ኦፍ ሄልዙን ባትሪ ሄልዙን ስፔሲፊካሊ ኤሌክትሪክ መኪናው ላይ እዝኛው ላይ ግን ስንመጣ የሃይብሪድ አይነቱ ላይ ግን ስንመጣ ምን ያህል በድግግሞች ገብቷል? ምን ያህል ደንበኞች ጋር የተሻለ ያ ፕሮዳክት ኢሜጅ አለው ምልከታ አለው። ምን ያህል ሜንቴኔብል ነው ምን ያህል ለመጠገን ምቹ ነው ምን ያህል የስፔር ፓርት አቅርቦት አለው የሚለውን አሁንም ቀድመንም ስንገዛው ታሳቢ እናደርጋለን። መልሰን ከእጃችንም ለማውጣት በምንፈልግበት ሰዓት ይሄው ጉዳይ ታሳቢ የሚሆንበት ሁኔታ ይኖራልና፣ ከእጅ የማውጣት ጉዳይ ሁልጊዜ ገበያ የሚወሰነው እኛ አሁን ላይ የአገሪቷ አጠቃላይ የኢኮኖሚ እንቅስቃሴ ምን ይመስላል የሚለው ላይ በዋናነት ይመረኮዛል እንጂ ከመኪናው እውቅና መኖር አለመኖር ጋር ቀጥታ ላያያዝ ይችላል። አንዳንድ ጊዜ መኪናው በጣም ትልቅ እውቅና ኖሮት የተሻለ መኪና ሆኖ የተሻለ ብራንድ ሆኖ ግን ኢኮኖሚው ሰዎች ጋር ያለ የገንዘብ እንቅስቃሴ ስለዚህ በሪሴል ቫሊው ወይም ደግሞ መልሶ ከእጅ የማውጣት ሁኔታ የሚወሰነው በፕሮዳክቱ ብራንድ ብቻ ሳይሆን በፕሮዳክቱ ወይም ደግሞ በኤሌክትሪክ መኪናው ብራንድ ብቻ ሳይሆን በመኪናው ጥራት ብቻ ሳይሆን አገሪቷ ያለችበት እንቅስቃሴ፣ የኢኮኖሚ ሁኔታ፣ ትራንዛክሽኑ የመሸጥ፣ የመግዛት፣ የመበደር፣ የማበደር ሁኔታዎች፣ እንቅስቃሴዎች፣ የገንዘብ እንቅስቃሴዎች ካሉ ፕሮዳክቱ የሚወጣበትን እድል አብሮ አንድ ላይ ይወሰናል። ለምሳሌ በአንድ ወቅት በርካታ መኪኖች ወደ ሀገራችን ሲገቡ በቅርብ በዚሁ ዓመት ወደ መጀመሪያዎቹ ወራቶች አካባቢ ላይ ማክሮ ኢኮኖሚው እንደተቀየረ በርካታ ባንኮች በርካታ መኪና አስመጫዎች በማክሮ ኢኮኖሚ ለውጡ ምክንያት ከባንኮች ዶላር በማግኘታቸው ምክንያት አብዛኞቹ መኪና አስመጫዎች ብዙ መኪኖችን ወደ ሀገራችን ያስገቡበት ሁኔታ እንደነበረ ይታወሳል። እንግዲህ በጣም ብዙ መኪኖች ከመሆናቸው ጋር ተያይዞ የገዢ ዲማንድ ደግሞ ቀንሶ ነበረ። ለምን? አማራጩ ሰፊ ነው፣ ዋጋ ይቀንሳል ብሎ ኤክስፔክት ያደርጋል። ስለዚህ ዋጋቸው የቀነሰበት ሁኔታ ነው የነበረው። በዚህ ሁኔታ ውስጥ እኔ የያዝኩት ብራንድ ታዋቂም ቢሆን ፌመስም ቢሆን፣ ወይም ደግሞ ተቀባይነት የነበረው ቢሆን መኪና በቀነሰበት ወቅት ላይ ከጄ ይወጣል ብዬ ያሰብኩት መኪና ላይወጣ ይችላል። ለምን? አዲስ የሆነ መኪና በዜሮ ዜሮ እዚሁ ገበያው ላይ ላገኝ ስለምችል፣ ወይም የማግኘት አማራጭ ስለሚኖር ሰው የተነዳ ያገለገለ ከእጁ ማውጣት ከሚፈልገው ገዢ ላይ ለመግዛት ፍላጎት ላይኖረኝ ይችላል። ምክንያቱም እሱ በሚጠራልኝ ዋጋ አዲሱን ላገኝ ይችላለሁ። አሁን ደግሞ ስንመለከተውስ እነዛ ብዙ ናቸው፣ በጣም በርካታ ነበሩ ተብለው የታሰቡት መኪኖች ቀስ እያሉ ከገበያ ሁለት ሶስት አራት አምስት አስር የሆኑ ቀስ እያሉ እየተሸጡ እየተሸጡ ያለቁ እያለቁ ሲመጡ ፐርሚት ደግሞ በቀላሉ እንደቀድሞ ባልተገኘበት ሁኔታ ውስጥ የነበሩ መኪኖች ምን የሆኑ መጡ? ዋጋቸው እየጨመረ እየጨመረ መጣ። ስለዚህ አንድን ፕሮዳክት ከጄ ለማውጣት የዲማንድን ሰፕላይ የአቅርቦትና የፍላጎት ሁኔታ በወቅቱ ባለው ይወሰናል። በዚህ መካከል የኔም መኪና መልሼ ልሸጠው ያሰብኩት ያገለገለ መኪና እድል የማግኘት ቶሎ የመሸጥ እድል ሊያገኝ ይችላል። ምናልባትም ደግሞ ከወቅታዊ ሁኔታ ከበርካታ መኪኖች አቅርቦትና እንደ ልብ የትም ቦታ ላይ ተኬዶ መኪኖች የሚገኙበት ሁኔታ ካለ ያ ከጄ ይወጣል ብዬ ያልኩት መኪና በቀላሉ ላይወጣ የሚችልበት እድል ሊገጥመው ይችላል። ስለዚህ በምን ይወሰናል ብለን መደምደሚያ ሀሳቦች ስናስቀምጠው ከወቅታዊ ሁኔታዎች ጋራ ይያያዛል። ወቅታዊ ሁኔታ ዲማንድን ሰፕላይ እና የገበያ ፍላጎት ገበያ መር ነው እንጂ ፕሮዳክቱ ብቻው ምርቱ ብቻው ኤሌክትሪክም ሊሆን ይችላል፣ ሃይብሪድም ሊሆን ይችላል፣ የነዳጅ መኪናም ሊሆን ይችላል። ያ ከእጅ ይወጣል ያልኩት መኪናም ሊሆን ይችላል፣ ላይሆንም ይችላል። ስለዚህ የሚወሰነው ወቅታዊ ሁኔታዎች ታሳቢ ተደርገው የሚወሰን ይሆናል እንጂ ይወጣል ስላልኩኝ ላይወጣ ይችላል። አይወጣም ብልም አንዳንዴ መልካም እድልም ሊያገኝ ይችላል ከገበያ አቅርቦትና ከገበያ ትስስር ሁኔታዎች ጋር የሚያያዝ ስለሆነ፣ ስለዚህ አጠቃላይ ሐሳቤ ከጄ ይወጣል አይወጣም በሚለው ዙሪያ ላይ እኔ ያነበብኩትን የደረስኩበትን አቀዋለሁ ብዬ ያልኩትን በዚህ መልኩ አካፍያቸዋለሁ። በጎስ ሞተርስ ነኝ። በእናንተ በኩል ሐሳብ አስተያየት ካለ ልቀበል ዝግጁ ነኝ። እጅጉን አድርጌ አመሰግናችኋለሁ። መልካም ቆይታ